ይሁን የፌደራል መንግስት የ2018 በጀት ዓመት ረቂቅ በጀት 1 ነጥብ 93 ትሪሊዮን ብር ሆኖ ቀረበ። የረቂቅ በጀቱን መግለጫ የገንዘብ ሚኒስትሩ አህመድ ሺዴ ለህዝብ ተወካዮች ምክር ቤት አቅርበው ውይይት እየተካሄደበትም ነው። የ2018 ረቂቅ በጀት 1 ነጥብ 2 ትሪሊዮን ብር ለመደበኛ ውጪ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ፣ 14 ቢሊዮን ብር ደግሞ ለክልሎች የዘላቂ ልማ ግቦች ማስፈጸሚያ ድጋፍ የሚውል ነው። የከረቂቅ በጀቱ 1 ትሪሊዮን ብር ወይም 93 በመቶውን ከታክስ ገቢ 236 ቢሊዮን ብር ከልማት አጋሮች ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። በዚህ ጉዳይ ላይ ሪፖርተራችን ጌታቸው ባልቻ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ጌታቸው፣ እንደምን ለሃል? የ2018 ረቂቅ በጀት በዋናነት ምን ላይ ትኩረት አድርጎ የተዘጋጀ ነው? በጀቱንስ እንዴት ነው ለመሸፈን የታቀደው? አመሰግናለሁኝ ጌታቸው እንግዲህ የፌዴራል መንግስት የ2018 ረቂቅ በጀት በገንዘብ ሚኒስትሩ አህመድ ሽዴ ዛሬ ቀርቦ ውይይት እየተደረገበት ቆይቷል። እንግዲህ የ2018 በጀት በኢትዮጵያ የበጀት ታሪክ ትልቁ ሆኖ ነው የቀረበው ማለት ነው እንግዲህ ይህ በጀት በተለይ የተጀመረውን የኢኮኖሚ እድገት ለማስቀጠል በአስሩ ዓመቱ የመሪ የልማት እቅዶች የተያዙ ግቦችን ለማሳካት እንዲሁም ደግሞ የዋጋ ንረትን ለማርገብ ታሳቢ ተደርጎ የተዘጋጀ መሆኑን ነው የገንዘብ ሚኒስትሩ አቶ አህመድ ሽዴ የገለጹት እንግዲህ በማብራሪያቸው ማለት ነው። ከዚህ በጀት ውስጥ አንድ ትሪሊየን ብር ያህሉን እንግዲህ ከታክስ ለመሰብሰብ ታቅዷል። ከዚህ በተጨማሪ 243 ቢሊዮን ያህሉን ከልማት አጋሮች እንዲሁም ቀሪውን ደግሞ ከተለያዩ ገቢዎችና ለፕሮጀክቶች ከሚደረጉ ድጋፎች ለማሰባሰብ መታቀዱን ነው የገለጹት እንግዲህ የዘንድሮ በጀት መንግስት በተለይ ጥብቅ የሆኑ የገንዘብና የበጀት ፖሊሲዎችን በመተግበር የሚያሳካው መሆኑን ነው የገንዘብ ሚኒስትሩ አቶ አህመድ ሽዴ የገለጹት። በተለይ ባለፉት ዓመታት የአገር በቀል የኢኮኖሚ ማሻሻያን በመተግበር በርካታ ስኬቶች ተገኝተዋል። የኢትዮጵያ ኢኮኖሚም እንግዲህ በ2016 በጀት ዓመት የ8 ነጥብ 1 በመቶ በዚህ ዓመት ደግሞ በ2017 በጀት ዓመት የ8 ነጥብ 4 በመቶ እድገት እንደሚያስመዘግብ ነው የሚጠበቀው እንግዲህ በዚህ በ2018 በጀት ዓመትም 8 ነጥብ 9 በመቶ እድገትን ለማስመዝገብ ታቅዶ የተዘጋጀ በጀት መሆኑን ነው ያነሱት። ማለት ነው እንግዲህ በጀቱን አስመልክቶም እንግዲህ የተወካዮች ምክር ቤት አባላትም የተለያዩ ጥያቄዎችን አንስተዋል። በተለይ ለመደ ከመደበኛ ወጪ የተመደበው ገንዘብ ከፍተኛ መሆኑን እንዲሁም ለካፒታል በጀት የተዘጋጀው በጀት አነስተኛ ነው የሚል ነገርን አንስተዋል። ከዚህ ጋር በተያያዘ የገንዘብ ሚኒስትሩ አቶ አህመድ ሽዴ በሰጡት ምላሽ እንግዲህ የዘንድሮ የካፒታል በጀት ለ2018 የተዘጋጀው ማለት ነው ከፍተኛ መሆኑን በተለይ ካለፈው በጀት ዓመት ጋር ሲነጻጸር ከፍተኛ ነው ብለዋል። እንዲሁም ከዚህ በተጨማሪ የዋጋ ንረት በሚፈለገው መጠን ቀንሷለው የሚልም ጥያቄ ከተወካዮች ምክር ቤት አባላት ተነስቷል። በተለይ የገንዘብ ሚኒስትሩ በሰጡት ምላሽ የዋጋ ንረትን ለማረጋጋት በተለይ መንግስት ባለፉት አመታት የተገበራቸው የገንዘብ እና የበጀት ፖሊሲ እርምጃዎች ውጤት አምጥተዋል። በ2016 መጨረሻ 34.5 በመቶ የነበረው የዋጋ ንረት በዚህ ዓመት በ2017 መጋቢት ወር ላይ ወደ 13.7 በመቶ መውረዱን ነው ያነሱት። ይህም አንድ ስኬት መሆኑን ያነሱት በተለይ መንግስት የተጀመረውን የኢኮኖሚ እድገት ለማስቀጠል ትልቅ ትኩረት መስጠቱን ነው ያነሱት፣ በዚህ በረቂቅ በጀቱ ማለት ነው። ቀጣይም እንግዲህ መንግስት የተጀመሩ የኢኮኖሚ እድገቶችን ለማስቀጠል በትኩረት እንደሚሰራ ነው የገንዘብ ሚኒስትሩ ያነሱት።